የሰው ቤት ሰልችቷት ስደት ምርር ብሏት ወደ አገር ቤት ልሂድ ልቅር በየድስ ምን ይዤ ልሂድ እያለች የምትጠይቅ የምትዋልል የምታመረታ ነፍስ ወዲህ ዞር ስልም አያታለሁ። በቃኝ ብላ በድፍረት አገር ቤት የገባች ነፍስ ሆኖም ግን ለተወሰነ ጊዜ በቤተሰብ ቆይታ አድርጋ ያሰበችውና የጠበቀችው ባለማለቷና ባለማየቷ ግራ ገብቷትና ካርታ ጠፍቷት ወደ ስደቱ ዓለም ልቅር ልመለስ ብላ የምታቆበክብ ማረፊያ ያጣች ነፍስ ከርታታ ነፍስ አቂቃ ይህች ነፍስ ታሳዝነኛለች። ብክነቷ ያሳዝነኛል። ረፍት ማጣቷ ያሳስበኛል። እንደ ጣረች እንደ ለፋች ለራስዋ ሳትሆን ሌሎችንም ሳታረካ ከምንም ሳትሆን፣ በዚሁ መካከል ጊዜና ቀን ይሄድባታል። ጊዜ ብቻውን ሳይሆን ዕድሜዋንም ወዝዋንም፣ ወጣትነቷንም፣ ውበቷንም ይዞ ይሄዳል። እሷ ግን ሐሳቧ ሌላ ነው። ሰውን ማስደሰት፣ ለሌሎች ማሳለፍ፣ የብዙዎችን የህይወት ቀዳዳ ለመድፈን ስትባክንና ስትባዘን አመታትን ብታሳልፍም እሷ የኮንትራት አመቷን እንጂ የምድር ላይ ዕድሜዋን አትቆጥርም። ሳታስበውና ሳታስተውለው በሰው ሀገር አምስትም ስድስትም አስርም ሃያ ዓመትም አሳልፋለች። የሚገርመኝ ይች ነፍስ ስስት የሚባል ነገር አታውቅም። ብዙ የኸይር ቦታዎች ላይ አያታለሁ። ዲናዊ እንቅስቃሴዎች ላይ በብዛት እመለከታታለሁ። በየቻናሉ በየሶሻል ሚዲያው፣ በተለያዩ በጎ ስራዎችም ላይ ተሳትፏ እጅግ ትልቅ ነው። ደግሞም የሌለችበት ሀገር የለም። ከቅርብ እስከ ሩቅ፣ ከደሃ እስከ ሀብታም ሀገር እንደ ተንከራተተች አለች። ብዙዎቻችን እንደምናስበው ባለችበት አገር ደልቷት ሞልቶላትም አይመስለኝም። ያለችበትም አህዋል ደሳሰኝቷትም አይደለም። ምናልባት ጥቂት ከብዙ ነፍሶች መካከል የተሳካላት ነፍስ ልትኖር ትችላለች። በርግጥ የምትገርም ነፍስ ናት። ዱንያም ሆነ መንፈሳዊ ሕይወቷም ያለረከስ ነፍስ፣ ከራስዋ ቀንሳ እናት አባቷን ለማርካት እንቅልፍ የምታጣ ነፍስ የወንድም እህቶቿን ቀዳዳ ለመሸፈን ሊተቀን የምትታትር ነፍስ፣ የችግር ቀዳዳዎች ብዛት ካላት አቅም በላይ የሆነባት ነፍስ፣ ለመልበስም ለመጉረስም ጊዜ ያጣች ነፍስ፣ ወደ አገር ቤት የምትልከው ሳንቲም ወንዝ የወረደች ጨው የሆነባት ነፍስ፣ ለሌሎች መቆምና መኖር ስትል የገዛ ራሷን ትዳሯን ልጅነቷን ወጣትነቷን የረሳች ነፍስ፣ ያማራትን እንዳማራት እያየች የምታልፍ ነፍስ፣ ለባዳም ለዘመድም እንዳሰበች እንደተጨነቀች አልሞላልሽ ያላት የምትዋትት የምትቃትት ነፍስ፣ ያለችበት ሁኔታ እሷና ጌታዋ ብቻ የሚያውቅላት ነፍስ፣ ሰዎች ያልተረዷት እሷም ራሷን ማስረዳት አቅም ያጣች ነፍስ መቼ ይሆን ለኔም ለሌሎችም የሚያልፍልን ብላ የምትጨነቅ የምትፍስለስል ነፍስ የራስዋ ብሶት ሳያንሳት ሰዎች በበደል ስሟን የሚያጠፋት ነፍስ፣ የዋህ ነፍስ፣ ሚስኪን ነፍስ፣ ሁሉንም የምታመን ነፍስ፣ አሳዛኝ ነፍስ ሐቂቃ እች ነፍስ ታሳዝነኛለች። የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም ተብሎ የለ። አሰብኩላት ላስታውሳትም ልመክራትም አሰብኩ። ብዙ አመት ለፍተሻለና እስቲ ከድካምሽ ረፍት አርጊ አልኳት። እንደናቴ ሰውን ማስደስት የማይደረስበት ድካም ነውና፣ ይብቃ፣ ወደ ራስሽ ተመለሺ። ሁሉም ነገር በጊዜው ሲሆን ያምራልና፣ ስለጎጆም፣ ስለዘርም ስለኢስላማዊ ቤተሰብም አስቢ አልኳት በቅንነት አላ በረካትና በእኔ ሕይወት ምናገባህ ብላ አልጮኸችብኝም። ትንሽ ልሥራና ልረፍ አለችን። ዱንያ መቼም አትሞላምና ወስንሽ ካላረፍሽ በስተቀር ፈጽሞ አታርፊም አልኳት። የብዙ ዓመታትን ሩጫ ያላረፍሽውን የአንድና የሁለት ዓመት ምክነት አያሳረፍሽም። እንኳን አንቺ ባለትንሽ ኑሮ ትላልቅ ሀብታሞችም እንኳን ማረፍ ስላልፈለጉ ብቻ ማረፍ አልቻሉ አልኳት። ትላልቅ ቤቶች፣ ትላልቅ ገዳዳዎች እንዳሉባቸው ነገርኳት።